ቅድሚያ ለጌታችን ለመሬታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ ማለት ፈልጋለሁ ለመላው ተማሪዎቻችን እና ለመላው ዩኒቨርሲቲ ማህበረሰብ። እንግዲህ የትንሣኤን በዓል በዩኒቨርሲቲያችን ስናከብር እንዳያችሁት ሞቅ ደመቅ ባለ መልኩ ነው። የዩኒቨርሲቲው አመራሮች፣ ከፍተኛ አመራሮች፣ ዲኖች፣ ዳይሬክተሮች በተገኙበት ከተማሪዎቻችን ጋር በዓሉን እያከበርን እንገኛለን። ለበዓሉ ድምቀት በዓሉ ከመድረሱና ከመከበሩ በፊት ሁለት ቀን ሶስት ቀን በፊት የተለያዩ ዝግጅቶችን በማድረግ ለበዓሉ አስፈላጊ የሆኑ ግብዓቶችን በማሟላት ተማሪዎቻችን ምንም አይነት እንትን ሳይሰማቸው ልክ ቤተሰብ ጋር እንዳሳለፉ አድርገው እንዲያስቡት ለማድረግ ለበዓል የሚደረጉ ነገሮች ሁሉ እዚህም ዩኒቨርሲቲያችን ውስጥ ለተማሪዎቻችን ማንኛውም ቤተሰብ የሚያደርገውን ሁሉ ዩኒቨርሲቲያችንም ለተማሪዎቻችን እንደ ቤተሰብ ማንኛውም ለበዓል አስፈላጊ የሆኑ ነገሮችን በማሟላት ተማሪዎቻችን ተደስተው እንዲውሉ ለማድረግ ከፍተኛ ዝግጅት በማድረጋችን፣ ይኸው ዛሬ እንደምታዩት እኛም ተገኝተን የበዓሉ ታዳሚ በመሆን ተማሪዎቻችን ደስ እንዲላቸው አብረን እያከበርን እንገኛለን። የምናከብርበት ሰዓት በተለይ በዓመት ውስጥ ወደ አራት በዓላት እናከብራለን። ከዚህ ውስጥ ትንሣኤ በዓል አንደኛው በዓል ነው እና ይህም በዓል ለማክበር እንግዲህ ከሁለት ሳምንት በፊት ጀምረን ዝግጅት ተደርጎ በጣም ዩኒቨርሲቲው ከፍተኛ የሆነ በጀት ይመድብልናል። በሱ በጀት አማካኝነት ሙሉውን ፕሮሰስ የሚያንቀሳቀሰው ተማሪ ነው። የተማሪ ህብረትና ከሌሎች አመራር ጋር በመገናኘት የተለያዩ ስራዎችን ያከናውናል። ለምሳሌ አሁን በዛሬው ዕለት በጣም ትልልቅ የሆኑ በሬዎች የእርድ በሬ ይዘጋጃል። ራሱ ተማሪው አርዶ ራሱ ሰርቶ ራሱ እንቁላሉ ዶሮ ይዘጋጃል። እሱን ተማሪው ራሱ አርዶ ይሰራል። በሱ መንገድ ያው ባህላትን ከረጅም ዝግጅት በኋላ ልክ ቤት እንዳለው ሃይማኖታዊ ስራ ሁሉ ሁሉንም ካፌ ውስጥ ያካሄዳሉ። ያለውን ነገር ቤተሰብ ሰምታል ተምሳቻ አጠቃላይ አሁን አንዱ አራቱ ዋና ዋና በዓላት የሙስሊም ሁለት በክርስትና እምነቱ ሁለት በዓላት እናከብራለን። እዚ አጠቃላይ የሚከበሩ በዓላትም በሙሉኛ ሰፋ አድርገን ግቢ ውስጥ በቃ ማንኛውንም ነገር ያው ዩኒቨርሲቲው ማስትስ ነው የሚሰጥ እና የተማሪ ኅብረቱ ነው በኮንትሮል የሚያደርገ ግቢ ጉባኤያት ጋር በመነጋገር ወይም ከተለያዩ ተማሪ ተወካዮች ከሃይማኖት ከሚኖት ተማሪዎች ጋር እየተነጋገረ የተለያዩ ስራዎችን ያከናውናል ማለት ነው።

በማስተማሩም ቀዳሚ እንደመሆኑ መጠን የተማሪዎችን አከባበር የተለየ ነው የሚያደርገው። በተለይ በዚህ ዓመት የማናጅመንቱ ለተማሪዎች በዓል አከባበር የሚጠየቁ ጥያቄዎችን በቅድሚያ ትኩረት ሰጥቶ የምንሰራበት አጋጣሚ ነው ያለው። ተማሪዎች ራሳቸው ሰንጋ በሬዎችን ገዝተው ራሳቸው እስከ ማረድ እና እንደ ዝግጅቱ ጋር ሙሉ ኢንጌጅመንት ፈጥረው በራሳቸው እንደ በዓሉ ሁኔታ እያዩ ኤክስፔሪንስ እያደረጉ ስራቸውን እየሰሩ በጣም የተዛኑበት እያሰሉ ያሉበት በዓል። አዎ ይሄ የተለመደ ነው እንግዲህ እንደተባለው ነው። ቀላል በዓል አይደለም፣ ሃይማኖታዊ ትርጉሙም፣ በአከባበር ሁኔታውም ይሄ በተለይ በአመት ውስጥ ከምናከብራቸው የትንሳኤ በዓል ትልቁ በዓል ነው። በዓላቱ ከመካሄዱ ሁለት ሳምንት ሲቀረን የተማሪዎች አደረጃጀት ተማሪዎች በእኛ ደግሞ እንደ ስራ ክፍል በስራ ክፍላችን ከግዢ ጋር በመሆን ኮሚቴ አዋቅረን ለዚህ በዓል ቅድመ ዝግጅት እናደርጋለን። በዚህ ሰዓት ተማሪዎቻችን በፍላጎታቸው የትኛው ይሻላል በምን መልኩ እናድርግ የሚለውንም ልክ እንደ ወላጅ እና እንደ ልጅ እየተመካከርን በዓሉን በተሳካ ሁኔታ ለማከናወን ሁሌም ቆርጠን እየሰራ ስለ ነበር ተማሪዎቻችንም ልክ አሁን ከምሽቱ እንግዲህ አምስት ሰዓት ጀምረን አብረን ነው ያለን። እንደምንታየው ማለት ና ከሚታረድበት ጊዜ ጀምሮ ምግብ አብረን እስከምንካፈል ድረስ አብረን ነው እንግዲህ እያሳለፈ ያለን። ይሄ ደግሞ ተማሪዎች ልክ ከእናትና ከአባቶቻቸው ጋር፣ ከወንድም እህቶቻቸው ጋር እንዳሉ አስበው እንዲያከብሩት የምናደርገው በዓል ነው ማለት ነው።